ጊፍተር ጊፍተር መጣችለት እና ብዙ ሰጠችው። ሞዴሬተር ሰጣት። የቤቴ ንግስት ነሻላት ትናንትና ማንዱን እንደዛ እያለው ነበት የሬተሬን

ለማዛሬ አንዳታለሁ ሰማንያ ሺ ኮይን ያስፈልገኛል። በአንድ ሰዓት ውስጥ እኔ ማን ነኝ? ሩዲያ ሰማንያ ሺ ሁለት አንበሳ ሶስት አንበሳ ሙሙ ሶስት አንበሳ ስለዛኔ ጊዜ ስር እንትንም የለኝ ወጣና ተኛለሁ። ረፍት አደርጋለሁ። ነገ እግዚአብሔር ያውቀው። ወይ ከሰዓት ግቢያ በጊዜ ተነስተሽ ከእንቅልፍ ዛሬ በጊዜ ኔ ዛሬ ትንሻፍ ደልሆነ ለብ ነገር ግን ገብቼ ራሱ ቀጥታ በማይመለከተኝ አዋር ዶሬ ለፈልፈልሻለሁ አዋርዶቹ ያናድዳል። የኢትዮጵያ ኢትዮጵያ አዋርዳ ክርስቶስን ክርስቶስ ነው አላቅም። ተመርጠሻል። አረ እኔ ከነመፈጠር መፈጠሬም ትዝም አልላቸው። ምን አለ አምና አምና እኔ ሄጄ ነበረ ተጋብዤ እና ለምንድን ነው ማናጀሩን አግኝቼው ለምንድን ነው ያላስገባችሁኝ አልኩት።

ልጅ ናት እች ልጅ፣ ሞራል የሚባል ነገር አለ። በዛ ላይ ገና ታዳጊ ናት። ግን እንኳን ከዚህ በኋላ ሰዎች አስገቡ፣ ሰዎች ከተቃወማቸው ማስገባት ይችላሉ። አዎ እኔ እንጃ፣ ማርያም ያስገባሉ ይገኛል። ች አንዴ ክሬት ከተደረገ በኋላ እና ሰው ቦት እንትን መምረጥ ጀምሯል አ ሰው ጀምሯል። ስልኩን እምልሽ ከዛ ነው ያስገ ግን አምናም እኮ ነው ታውቂያለሽ፣ ተደጋገመ። አምናም የለችም፣ አምናም የለችም፣ አምናም አላስገቧትም። ክርስቶስ ነው ከአምና ደግሞ ዘንድሮ በደንብ ሰርታለች። የብሄር ብሄረሰብ ልብስ ስታስተዋውቅ ነበር መግባት ነበረባት። እውነት ለመናገር አይ ተይ እናቃለ በስፈርክ ምናምን ሲሉ ነበር። አሁን ናሆም ነው እየመራ ያለው አሉ። አዎ ናሆምን ይመርጡታል አልቃውው ያሸንፋልም። ያርግለት እንትን ካሉት ማለት ነው። እኔ ከሆነ አልገባኝም አንዳንድ ነገር ያልገባኝ ነገር አለ ሰው አሁን ደስ እኔም ደስ ይለኛል። ናሁም የንወደዋለሁ፣ ደስ ይለኛል። ይቃወጣል ደግሞ ቀርቶ አያቅም። እኩሱ ሰነፍ ተማሪ አይደለም፣ ማንም እንዳለ። እኒያ ሁለቱ የመጀመሪያ ሁለቱን አላቃቸውም እኔ ለነገሩ ማለላቸው ፊዮናለች ፋይዴይ፣ ጃኒ፣ ጆሲ አሁን እች ልጅ አላቃትም አላቀውም። ናሆም ናሆም ላገኘሽ ናሆም እንትን ልበል ቦት ምን አልመረጥኩት። አንቺ አሁን ገና ነው ምትምለው እንዴና አመራረጡ ላይ ግቢ ኔትወርክ ነው፣ ኔትወርኬ ነው። ፋሚሊ ነው ምገባው። ማሬ ለጊቪ መጀመሪያው ቲክቶክ ላይ አዎ፣ በቲክቶክ ነው እንዴ? ምርጫው አሁን ጂ ባዮላ ያስቀምጧል። እሺ፣ የራሳቸው ቲክቶክ አላቸው? ማን ያደረገው አደረገ። ሰባ ሁለት

ኦኬ፣ ማን ነው እየመራ ያለው? ዮናታ ሶስት መቶ ሰው ቦታ አድርጎታል። ራቼ አንድ ሺ ሶስት መቶ ሰላሳ ስድስት ሰው አድርጎታል። ናሆም ነው፣ አንቺ፣ ናሆም ነው እየመራ ያለው። አስር ሺ ሰው ናሆምን። ይሁልሽ ምኑ ጋር እንደምገቢ ንገሽ። አገኘሽው? አላገኘሁትም። ቲክቶኩ የቱ ጋር ነው? ሲ እሱ ፔጅ ግቢ፣ ናሆሜ ጋ አው ግቢ። እሺ፣ ገባሁ ከዛ እግዚአብሔር መልካም ነው የሚል ጽሑፍ ባዮ ላይ ይታይሻል፣ እዛ ጋ ፕሮፋይሉ ላይ ከሱ በታች ሊንኩን ተጫኝ። ሊንክለሽ ሊንኩ ከዛ እያረግሽ ሰዎች አዋርድ ብሎ አስገባኝ ቦቱ ቦቱ ይታይሻል እዛ ጋ ማለት ነው። በአንደኝነት ደረጃ ላይ እየመራ ያለው በአንደኝነት ደረጃ ላይ እየመራ ያለው እና አሁን ፎንቴ ነው በእንትን ማለት ነው ላይቭ ስትሪም በማድረግ ይርሻውን የነሱ ይታያል። በየእንትናቸው ስቻረን ምቻ አረንጓዲ አሬ ው ቦታ ከዛ ስልክ ቁጥሮችን አስገቢቻል። ግን አይቻልም አሉ። ሀገር ውስጥ ያለ ሰው ብቻ ነው የሚችለው አሉ። እስኪሞክ ሌው አይቻልም አሉ። አሁን ላይቭ ስትሪም በማድረግ ነው። ተረዳሽ? ላይቭ ስትሪም በማድረግ ነው። እውነት ነው። ገሰገሰው። እሺ ታኩር አራት መቶ ምናምን ሰው እንትን ብሎታል። ራቼ አንድ ሺ ሶስት መቶ ሰላሳ ስምንት ሰው ዮናታ ሶስት መቶ ሰው ናሆም አስር ሺ ሰው አይከፍትም። ማሬ ደርቆ ቀረ ጠላቱ ሺ ድረቅ ደርቆ አይከፍትም አሉ አይከፍትም አሉ አይሰራም አሉ። ቁጥር ማስገባን ነው ያ ብቻ። እስካሁን እየመራ ያለው ለአሁን ፎንቴ ነው ከዛ ከናውን ፎንቴ ሲቀጥል፣ ጃኒናት ጃኒናት እየመራች ያለችው ከዛ ራቺ። እሺ ኮ እኔ ጋር ማለት ታዲያ፣ እንደዚህ ማድረግ አይችሉም። እንደዛ ኢትዮጵያ ካሉ ማለት ነው። ጋይስ ምን እንደሚከብደው ከጎረቤታቸው ከጓደኞቻቸው፣ ከጎረቤታቸው፣ ከዘመድ ከምናምን አያስደርጉም፣ ቦታ አያስደርጉም ምን ያደረግ ነበረ? መንገድ ላይ ሁሉ ቆሜ ቢሆን እንደ ችርቻሮ በጅምላ በችርቻሮ እያልኩኝ ማለት ነው። መንገድ ላይ ምንድን ነው ጋይት የሚከብደው፣ እኮ ምንም እነሱ አልገባቸውም። ጋይት አያቸዋለሁ። አሁን ዩቲና ስትሉኝ አላቸው። ዩቲና ስ ደግሞ በሌላ ዘርፍ ነው ያለችበት አለ። በሌላ ዘርፍ እሳ ምንትልሁንየንናውም እነዚ ያሉበት ላይቭ ስትሪም በማድረግ ነው። እኔ አሁን አንድ የገባውን ሰው አላውቀውም ማን እንደሆነ ሪካ ቢመጣ ወደ አሜሪካ ቢመጣ ጥሩ ነበር። ወደ ሀገር ከሀገር ውጭ አትገቢም። እንደ በላይፍ ስትሪም በማድረግ ነው። እኔ የት እዚህ ዱባይ ቢኖር እስኪ ቆይ አድነው እኔ ጋር ገብቼ ልኝ እንደ ዩቲ እራሱ ስድስት ሺህ አምስት መቶ ሀያ አንድ ሰው ቦታ አድርጓታል። እስካሁን ስንት ሰው